ያወራትም ስለሷ ሁሉም የሚመጡ ስለሷ መጥፎ መጥፎ ነገር ነው የሚያወሩት። ምክንያቱም ስራቸው ስለታወቀባቸው ማለት ነው። እንግዲህ ስለ የልሳ ጥሩ ነገር ያወራ ሰው አንድም ሰው አልተገኘም እስካሁን ድረስ። ስለሷ መጥፎ ነገር ነው የሚያወሩት። ያማለ ያማለ። እንግዲህ እውነቱ መውጣቶች ስለማይቀር፣ እነዚህ ሰዎች አላማቸው አንድና አንድ ነው፣ የአባቷን ሙሉውን ድርጅት በእነሱ ስም አዙረው መጠቀም ነው የሚፈልጉት እንጂ ልጅቷን እንደማይፈልጓት። አባቷ እንታሟል ምናምን ሲሉ ነበር ባለፈው። እንግዲህ ይሄ ሁሉ ጉድ አባትዬው አያቅም። ሞር ደግሞ አሁን እኔ በጣም ያናደደች ትናንት የመጣችው ሴት እዛ ድርጅት እንደምትሰራ ተናግራለች። ግን ብዙ ሰዎች ስለ የልሳ የሚያወሩትን ነገር የልሳ ገንዘብ ብቻ እንደምትወድ እንጂ ስራ እንደማትወድ ነው የሚናገሩት ማለት ነው። ይሄ ነገር እኔ ዝም ብላችሁ ስታዩት በአባቷን ንብረት አብዛኛው ኢትዮጵያ ውስጥ በገንዘብ የተነካካ ነገር ነው። እንግዲህ እነ በተለይ ልዑል ዘላለም የሚያቀርቡት የምናያቸው ነገሮች ሁሉም ከገንዘብ ጋር የተነካኩ ናቸው። ገንዘብን የሚያስበልጡ የሰውን ሕይወት እንደንትን እንደምን ልበላችሁ እንደምንም የማይቆጥሩ ናቸው። እና ይሄ አሁን እውነቱ የታወቀባት ስለሆነ ይቺ ሴት ትናንት እለት ለልዑል ምን እንዳለችሁ ታውቃላችሁ? የምትፈልገውን ብር ልስጥህ እና የልሳን ፍለጋ አቁም። ይህ ነገር ደግሞ የመጀመሪያ አይደለም። እነ መስፍን ሳይሞትም በብር እየመጡ ብርን እንደዚህ እንስጣችሁ እና የያዛችሁትን ጉዳይ አቁሙ ምናምን። ይሄ ያው የተለመደ ነው፣ ለነ ልዑል ብርቅ አይደለም፣ የለመዱት ነገር ነው። በገዛ በአባቷ ንብረት በገዛ እንትኗ እንደዚህ በዛ ላይ የገዛ ስጋዎቿ ዘመዶቿ ናቸው እንደዚህ ፈርደውባት እያሰቃዩዋት ያሉት እና ምን አይነት ምን አይነት ጊዜው አይደለም። ከነገራችን ላይ ጊዜ ጊዜ እንላለን እንጂ የተበላሸው ሰው ነው፣ ጊዜው ምንም አላጠፋም። ሰው ተበላሽቷል። ከሰው ልጅ ይልቅ ገንዘብን አስበልጧል። እኔ ምን አይነት ኧረ በስመ አብ እግዚአብሔር ሆይ ግን እውነት ላስችል አይሰጥም። ስንቱን እናያለን በየጊዜው ስንቱን ጉድ እናያለን። አምላኮ ትግስቱ ስጠየን። እያንዳንዱ የሚመጡት ሰዎች ስለ ልሳ ጥሩ ነገር አንድ አንድ ሰው እንኳን ይጥፋ። ለዛውም በገዛ በአባቷን ንብረት እንደዚህ እየተሰቃየች የላይኛው አምላክ ይፍረድባቸው። እኔ ሌላ ምንም አይደለም። እውነት የሚፈርደው እግዚአብሔር ነው፣ ይፍረድባቸው። ሰውን እያሰቃዩ ያለ እንትኑ በር እየዘጉ እያሰቃዩ ያሉ ሰዎች እግዚአብሔር ይፍረድባቸው፣ የስራቸውን ይስጣቸው። የኋላ የኋላ ያገኙታል። ማንም ሰው የዘራው ነው የሚያጭደው። ለጊዜው ተደስቶ ወይ የሆነ ምናምን ሊኖር ይችላል፣ ግን የኋላ ኋላ የሰራው ስራ አንገቱን ያስደፈዋል። ሞራውን አባት ልጅቱ የት ትሁን ምን ትሁን እየተማረች ነው ብሎ ነው የሚያስበው። እንግዲህ አስተምራለሁ ብሎ ነው ያመጣ ጎት የተባለው ሰውዬ። እሷ ግን ያልሆነ ቦታ ላይ ወደዛም በጭንቀት ባለፈው ምን ብያችሁ ነበረ? ልውል ጋር ነግረው ቢሆን ይህ ሁሉ ስቃይ አይደርስባትም ነበር እሷ አሁን ትልቁ ችግሯ ምንድነው? ዝም ተዋል። ዝም ስላለች ነው ይሄ ሁሉ ስቃይ የደረሰባት ያለው። አንደኛ ለሱ አስባ ነው ምስኪን። ያው ብነግረው የሆነ ነገር ቢያረጉትስ በእኔ ስም ደግሞ የሆነ እንትን ቢሉን አምን ሰው ናችሁ፣ ያው ታስባላችሁ። ለዛም ይመስለኛል አሁን ላይ ይሄ ሁሉ ስቃይ የደረሰባት እንኳን ምንም ነገር እንትን ሳይላት እንግዲህ እግዚአብሔር ብቻ ምንም ነገር ሳትሆን ምንም ምንም ሳትሆን የእውነት እንዲገናኙ የሁላችሁ ጸሎት ሲሆን የሁላችን ምኞት ነው። ልዑል ከዚህ ጭንቀቱ እንዲወጣ የቻልነውን ያክል እንግዲህ ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው ተደራሽ አድርገው። ከዚህ ሰው መማር አለበት የሰው ልጅ ከገንዘብ ይልቅ የሰውን ልጅ እያሰቃዩ ገንዘብን የሚመርጡ ሰዎች ሰዎች አይማሩም። በእርግጥ በልዑል እና በዘላለም በሌላዎችም ስራ የሚሰሩት ከገንዘብ ጋር የተነካካ ነው፣ ግን ሰው እያየ ነው የሚገባበት። አሁን እነዚህ የኤልሳ ዘመዶች ዝምድናቸው ይጥፋና ማለት ነው በደንብ ያውቃሉ የልዑልን ስራ፣ ምን አይነት ስራ እንደሚሰራ። ግን ይህን እያወቁ ነው እነሱ ኤልሳን እያሰቃይዋት ያሉት። ምንም አልመሰላቸውም እነሱ። እንግዲህ ሰው ማለት ይሄ ነው። ዝም ብላችሁ ስታዩ ሰው ከባድ ነው። ይሄ ነው ብላችሁ ስለ ሰው መውራት ቀላል ሊሆን ይችላል። ግን ይቺ ልጅ አሁን በጣም ነው ያሳዘነችኝ እኔ ከምላችሁ በላይ እግዚአብሔርን። በገዛ ጎቷ በገዛ እንትኖቿ እንደዚህ መሰቃያተዋል። ልኡል ደግሞ በማያውቀው ነገር እንደዚህ አንተ እንደዚህ አድርገህ አንተነ ከዚህ ሁሉ ሱስ ከዚህ ሁሉ እንትን ያስገባህ እያለ ያለ ስሙ ስም እየሰጠ አጎት የተባለው ሰይጣን ማለት ነው። ብዙ ነገር በልኡል ላይ እንትን እያለ ነው። ብቻ እግዚአብሔር መልካሙን ነገር፣ ጥሩን ነገር ያሰማን። አንዳንድ ጊዜ ላያስችላችሁ አይሰጥም። ለእንደዚህ አይነት ነገር እንድትመጣ ደግሞ ለበጎ ነው ብሎ ማለት ነው። ምክንያቱም የባሰ ስላለ ማለት ነው። ትገኛለች ብለን ጸሎት እናደርጋለን ደግሞም ትገኛለች፣ ለማየት ያበቃችኋል። መጨረሻ ላይ እንግዲህ እነዚህ ሰዎች መቼም የሆነ እንትን አገር ካልሰደዷት ኢትዮጵያ ውስጥ ከሆነች በምንም በምንም ብለው ነልውል ያገኟታል። አሁን ሰውየው አጎት የተባለው ደግሞ እዛ አካባቢ አጎትየው ሳይሆን ይሄኛው ውጭ ሀገር እንደሚሄድ ምናምን ደርሶበታል። ግን አውቆም ሊሆን ይችላል። ሂዷል ሂዷል የሚሉት ስራቸውን ስለሚያውቁ ነው። ላሄድም ይችላል ሊሄድም ይችላል ግን ዝም ማለት ከማለት ሁሉንም እያንዳንዳቸው እያጣሩ እንግዲህ እስከ መጨረሻው ድረስ እናያለን። እነዚህ ወራዶች መጨረሻቸው ምን እንደሚሆን ማየት ነው የናፈቀኝ እውነት የሰው ህይወት እያበላሹ ያሉ ሰዎች እኔ መጨረሻቸው ማየት ነው የምፈልገው። የተያዙ ቀን እስር ቤት የገቡ ቀን እሷ ቀናት የናፈቀች ማህሌ ማናት፣ ኤልሳ ተገንታ እውነቱን ተናግራ አሁን እውነቱ እንደዚህ እንደዚህ ጠፍታለች ብሎ ልሁል ሂዶ እንትን ቢል ማስረጃ ያስፈልጋል፣ እነሱ እንዳገቷት ምናምን እሱ ደግሞ ዋናው ደግሞ እሷ ከተገኘች በኋላ ይሄን ሰውዬ ሄዶ መክሰስ መክሰስ ትችላለች። የአባቷንም ንብረት ሙሉ ድርጅቱን በራሷ ስም ማዞር ትችላለች። ይህን ደግሞ ልዑልም ስላለ እግዚአብሔርን ምንም ምዙም ስለ ብሩ አያሳስባትም። ብቻ እሷ ምንም ሳትሆን ትገኝ። ከዛ በኋላ እንግዲህ የነ ማህሌትን የናቲን ያያችሁ ሰዎች እንግዲህ ስለነ ልዑል ስለነ ዘላለም ጀግንነት መመስከር እንችላለን። ስንት ነገር እንዳስመለሱላቸው፣ ከብሩም ይልቅ ጤናቸውን ከምን አይነት ጉድ እንዳወጣቸው አይታችኋል። ስለዚህ ምንም አለምንም ትገኛለች ይች ምህታችን፣ ብለን ጸሎት እናድርግ። መጥፎ ነገር ትተን ጥሩ ጥሩን እናስብ። እግዚአብሔር ደግሞ እንግዲህ ለሱ ካለው አትንገላታ ካለው ለልኡል የእውነት ትገኝለት በጣም ሉል ደክሟል ከምላችሁ በላይ በሰው በዛ በዛ እያለ ለራሱ ምንም እረፍት የለውም። እና እግዚአብሔር አምላክ ደግሞ የዚህን ጭንቀቱን የዚህ እንትን አይቶ ምንም ነገር ሳትሆን እንድትገኝ ይቺ ሴትየዋ አሁን ትልቋ ጥፋቷ ምንድን ታውቃላችሁ? እሱ ኦሬዲ አምነዋል። እሱ እነሱ እንዳግቷል። ግን አሁን ይቺ ሴት ልዑል፣ ባለፈው አጎትዬው ሲያስፈራረው አይታችኋል ከኛ እራቅ እያለ፣ እቺ ደግሞ አሁን ምናለች? በብር ነው የመጣችው። ብሩን ልስጥህና የምትፈልገውን ያክል ኤልሳን መፈለግህን አቁም፣ እኛን ተሆን የራሳችንን። ያም አጎትዮም ያለውን እቺ ሴትዮም አሁን ደገመችው አያችሁ። ምን አይነት ርካሽ ሰዎች እንደሆኑ! ገንዘብ ገንዘብ ገንዘብ ገንዘብ! መጨረሻቸውም እንደሚሆን አላቅም። መጨረሻቸውን ያሳየን እግዚአብሔር። ሰው ማንን እንደምታምነው አላቅም። ይሆነት ማንን ማንን እንደምታምኗ፣ አቤቱ ላስችላችሁ አይሰጥም። እንግዲህ ለማንኛውም የሚወዳችሁ የማከብራችሁ ውድ ተመልካቾች የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታትም። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። መልካሙን ሁሉ ተመኘሁላችሁ። በያላችሁበት የዓለም ዳርቻ ሰላም እና ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ፍቅር አምጣልን።